ሪያሎ ቪዶ ወደ ላሊጋ አደገ። የስፔን ክለብ ሪያሎ ቪዶ በጥሎ ማለፍ ፍጻሜ ጨዋታ ሜራንዴዝን በድምር ውጤት ሶስት ለሁለት በማሸነፍ ወደ ላሊጋ ማለፋቸውን አረጋግጠዋል። ሪያሎ ቪዶ ከሃያ አራት ዓመታት በኋላ ለመጀመሪያ ጊዜ ወደ ስፔን ላሊጋ ማደግ ችለዋል። የቀድሞ የአርሰናል አመካኝ ሳንቲ ካዞሬላ በወሳኝ ቅጽበት ግብ በማስቆጠር ቡድኑን ከዓመታት በኋላ ወደ ላሊጋው እንዲያድግ ረድቶታል። ሳንቲ ካዞሬላ የልጅነት ክለብ ከዓመታት በፊት አስቸጋሪ ሁኔታ ውስጥ ሲገባ የክለቡን ድርሻ በመግዛት ከታደጉት የቀድሞ ተጫዋቾች አንዱ ነበር። በትናንትናው ጨዋታ ዕለትም ገብቶ የመጨረሻ የማሸነፊያ ጎሏን በማስቆጠር ሪያል ኦቪዶን ከ24 ዓመታት በኋላ ወደ ስፔን ላሊጋ እንዲያድርግ አግዞት። ደቡብ አሜሪካን ማሰልጠን እፈልጋለሁ። ይህ የአሰልጣኝ ፔፕ ጋርዲዮላ አስተያየት ነው። ስፔናዊ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ አንድ ቀን በደቡብ አሜሪካ የማሰልጠን ፍላጎት እንዳላቸው ገልጸዋል። ፔፕ ጋርዲዮላ የደቡብ አሜሪካ ቡድኖች እና ደጋፊዎች በክለቦች አለም ዋንጫ ውድድር ያሳዩት የተለየ የእግር ኳስ ፍቅር ይህንን እንዳሳሰባቸው ገልጸዋል። አሰልጣኙ የብራዚል እና የአርጀንቲና ክለቦች እንዲሁም ተጓዥ ደጋፊዎቻቸው ለውድድር ያመጡትን ድምቀት አድንቀዋል። በደቡብ አሜሪካ ክለብ ለማሰልጠን ስለመሄዳቸው የተነሳላቸው ፔፕ ጋርዲዮላ ለምን አይሆንም ሲሉም ምላሽ ሰጥተዋል። ሊቨርፑል የፊት መስመር አጥቂ ያስፈርማል። የመርሳይዱ ክለብ ሊቨርፑል በቀጣይ የፊት መስመር አጥቂ ማስፈረም እንደሚፈልጉ ተገልጿል። ክለቡ ሶስት ዓመታትን በቡድኑ አሳልፎ ራሱን በሚገባ ልክ ማሳየት ካልቻለው ዳሩን ኒውዝ ጋር ለመለያየት ተቃርቧል። በተደጋጋሚ ጉዳት ምክንያት ለቡድኑ በቂ ግልጋሎት ያልሰጠው ሌላኛው የፊት አጥቂ ዲያጎ ጆታ በበኩሉ ባለፈው ዓመት ግብ ማስቆጠር ሲቸገር ተስተውሏል። አዲሱ ፈራሚ ፍሎሪያን ቨርትዝ የቡድኑ የፊት መስመር እንደሚያጠናክር ቢጠበቅም ሊቨርፑል ተጫዋቹን በ10 ቁጥር ቦታ ለመጠቀም ማሰባቸው ተገልጿል። ይህንንም ተከትሎ ሊቨርፑል የሊግ ተፎካካሪነታቸውን ለማስቀጠል በቂ ጎል አስቆጣሪ የፊት መስመር አጥቂ ያስፈልጋቸዋል። በሌላ በኩል ሉዊስ ዲያዝ ባለፈው ዓመት በፊት መስመር ቦታ ተሰልፎ ጥሩ ግልጋሎት የመስጠት ብቃቱን ቢያሳይም ሊቨርፑል የተሻለ ነገር የሚሰራ ተጫዋች እንደሚፈልጉም ተነግሯል። አሰልጣኝ ሚካኤል አርቴታ የሚመራው አርሰናል በዚህ ክረምት ለማስፈረም ቅድሚያ የሚሰጠው አጥቂ መሆኑን በግልጽ የሚታወቅ ነው። ሆኖም አርሰናል በአሁኑ ሰዓት ለማስፈረም ኢላማ አድርጎ የሚገኘው ቤንጃሚን ሲስኮ እና ቪክቶር ኮሬሽ እንደሆነ ተገልጿል። መድፈኞቹ ከሁለት አጥቂ የትኛውን ተጫዋች ቢያስፈርሙ የቡድኑን የማጥቃት አቅም ከፍ ያደርገዋል ተብሎ ይጠበቃል። ባለፉት ሶስት ዓመታት በሊጉ ሁለተኛ ደረጃን በመያዝ ላጠናቀቀው አርሰናል የአጥቂ ችግሩን ለመቅረፍ የዋንጫ ህልሙን እንዲያሳካ ያግዟል በሚል ተስፋ ተደርጓል። በተያያዘ ዜና አርሰናል የዙቤ ሚንዲን ዝውውር በጀርባ አጠናቆ የወረቀት ስራዎችም ተጠናቀው ይፋ ማድረግ ብቻ እንደቀረው እየተነገረ ይገኛል። ኮንሳ ባየር ሊቨርኩስን ሊቀላቀል ነው። የጀርመኑ ቡንደስሊጋው ክለብ ባየር ሊቨርኩስን የሊቨርፑልን የተከላካይ ስፍራ ተጫዋቾች ጃሬል ኮንሳህን ለማስፈረም ከስምምነት ደርሰዋል። ባየር ሌቨርኩሰን ተጫዋቹን በ40 ሚሊዮን ዩሮ የሚደርስ የዝውውር ሂሳብ ለማስፈረም ከሊቨርፑል ጋር መስማማታቸው ተገልጿል። ሊቨርፑል በተጫዋቾቹ ኮንትራት ውስጥ መልሶ መግዛት የሚያስችላቸውን አንቀጽ ማካተታቸውም ተነግሯል። ይህ የሁለት ዓመቱ ተከላካይ ጃሬል ኮንሳ በሚቀጥለው የውድድር ዓመት ተጨማሪ ጨዋታ ሰዓት እንደሚፈልግ ማሳወቁ ይታወቃል። ዩናይትድ በቀጣይ ምን ያስፈርማል? ማንችስተር ዩናይትድ በተጠናቀቀ የውድድር ዓመት በሊጉ ያስቆጠራቸው ግቦች 44 ሲሆኑ በአንድ ዓመት ውስጥ የተመዘገበ ዝቅተኛው ቁጥር ነው። ባለፉት ሁለት ዓመታት ቡድኑ የተቀላቀሉት ራስሙስ ሀይሉንድ እና ጆሹዋ ዝርኪዚ በሊጉ በጋራ በማስቆጠር የቻሉት ሰባት ጎሎችን ብቻ ነው። ለሁለቱ ተጫዋቾች መቶ ሚሊዮን ፓውንድ የወጣው ማንቸስተር ዩናይትድ አሁንም በድጋሚ አጥቂ ለመመልከት ወደ ገበያው ወጥቷል። የፍራንክፈርቱን ሁጎ ኢኪቲኪ እና ቪክቶር የኮሬሽን ማንቸስተር ዩናይትድ የሚመለከት ቢሆንም በቀጣይ ለ10 ቁጥር ቦታ ተጫዋች ቅድሚያ ይሰጣሉ ተብሏል። በቀጣይ የብሬንትፎርዱን ብሪያን ሞምቤሞ ማቴዎስ ኩናን በተመለከተ የቀያጁ ሴጣኖች ሁለተኛ ፈራሚ እንደሚሆንም ይጠበቃል። ቀያጁ ሴጣኖች የዝውውር መስኮቱን ተፈጥሮ አጥቂ ሳያስፈርሙ ካጠናቀቁ ቡድኑ ክፍተት ይኖረዋል የሚል ሀሳብም እንዳላቸው ተዘግቧል። እግር ኳስ የአሜሪካ ቁጥር አንድ ስፖርት ይሆናል። ጁን ኢንፋንቲኖ የፊፋው ፕሬዚዳንት ጃኑ ኢንፋንቲኖ እግር ኳስ በአሜሪካ በቅርብ ዓመታት ውስጥ ቁጥር አንድ ተወዳጅ ስፖርት እንደሚሆን ተናግሯል። ፕሬዚዳንቱ አያይዘውም በሊጉ የመውረድና ማደግ ህግ እንዲተገበር ጠይቀው ስፖርቱ ተወዳጅ እንዲሆን ይረዳዋል በማለት ተገልጿል። እግር ኳስ በአሜሪካ ቁጥር አንድ ስፖርት የመሆን አቅም አለው ሲሉ ፊፋ ለዚህ ግብ እንደሚሰራ ፕሬዝዳንት ኢንፋንቲኖም ተናግረዋል። በጥቂት ዓመታት የአሜሪካ ሊግ ከዓለም ምርጥ ሊጎች አንዱ ይሆናል ያሉት ፕሬዝዳንቱ ለምን እንደሆነ መናገር እችላለሁ፣ ምክንያቱም እኔ አሁን እዚህ ነኝ ብለዋል። ስለ ክለቦች ዓለም ዋንጫ ያነሱት ጆኒ ኢንፋንቲኖ ውድድሩን ተጫዋቾች ወደውታል ሲልም ተናግሯል። ሲቲ ውስጥ መቆየት እፈልጋለሁ። ጆን ስቶንስ እንግሊዛዊ የተከላካይ ስፍራ ተጫዋች ጆን ስቶንስ በቀጣይ በማንቸስተር ሲቲ ቤት መቆየት እንደሚፈልግ ተናግሯል። እዚህ ነኝ፣ ማንቸስተር ሲቲ ውስጥ መቆየት ትፈልጋለሁ ያለው ተጫዋቹ እዚህ ያለሁት ቡድኑን ለመርዳት ነው ሲልም ተደምጧል። አክሎም አሁን ላይ ሙሉ ለሙሉ ብቁ ነኝ፣ በመመለሴ በጣም ደስተኛ ነኝ፣ ጉዳቱ ከባድ ነበር በማለት ተናግሯል። ማንቸስተር ሲቲ አስረኛ የውድድር አመቱ ላይ የሚገኘው ጆን ስቶንስ ባለፈው አመት ባጋጠመው ጉዳት ምክንያት በቂ ማገልገሉ ግልጋሎት አልሰጠም። ተጫዋቹ በዚሁ ምክንያት በተጠናቀቀ ውድድር አመት በሁሉም ውድድሮች 13 ጨዋታዎች ማድረግ የቻለው ውድ የኤፌስ ስፖርት ተከታታዮች በየቀኑ እንደዚህ ትኩስ የስፖርት ዜናዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ አድርጉ። እንዲሁም ይህን ቪዲዮ ላይክ፣ ሼር እያደርጋችሁ በየቀኑ የማስተላለፋቸውን የስፖርት ዜናዎች መከታተል ትችላላችሁ። ፒስ